ውርርዱ፣ ከአንቷን ቼሆፍ ሱራፌል አየለ ወደ አማርኛ እንደመለሰው። የተዳፈነ የበልግ ምሽት ነበር። አዛውንቱ የገንዘብ መኮንን ከአስራ አምስት ዓመታት በፊት በአንደኛው የበልግ ምሽት የደገሰውን ድግስ በማስታወስ ያወጣል ያወርዳል። በድግሱ ላይ በርከት ያሉ በሳል ሰዎች ተገኝተው ማራኪ ጨዋታ ይዘዋል። ከተጨዋወቱት ነገሮች መሀል አንደኛው ስለሞት ፍርድ ነበር። በተሰበሰቡት በርካታ ጋዜጠኞችና ልሂቆች ዘንድ የሞት ቅጣት ተቀባይነት የለውም። ይህ አይነቱ ቅጣት ዘመኑን የማይዋጅ ከግብረ ገብ ያፈነገጠና ለክርስቲያናዊ መንግሥት የማይመጠን እንደሆነ ያምናሉ። ጥቂቶቹ ደግሞ የሞት ፍርድ በዕድሜ ልክ ሥርዓት መቀየር አለበት የሚል ሀሳብ ነበራቸው። በዚህ ሀሳብ እንኳ አልስማማም አለ ጋባዥ የገንዘብ መኮንን። በእርግጥ የሞት ቅጣቱንም ሆነ የዕድሜ ልክ ሥርዓቱን አልሞከርኩትም ነገር ግን የሞት ፍርድ ከእድሜ ልክ እስራት በተሻለ ግብረ ገባይና ሰውኛ ቅጣት ነው። የሞት ፍርድ አንዴ ሲገድል፣ እድሜ ልክ እስራት ግን ቀስ በቀስ ነው። ከህይወት አውድ የሚያጎድልን የትኛው ቅጣት ፈጻሚ ነው ሰብአዊ? በደቂቃዎች ውስጥ በሞት የሚያሰናብትህ ወይስ በአመታት ጊዜ ውስጥ ህይወትህን የሚነጥቅህ? ሁለቱም ግብረ ገባይ አይደሉ። አለ ከእንግዶቹ መሀል ጨዋታውን ሲታዘብ የነበረ ሰው። ሁለቱም ትልማቸው ተመሳሳይ ነው፣ ህይወትን መንጠቅ መንግስት ፈጣሪ አይደለም። በፈለገው ጊዜ መመለስ የማይችለውን የመውሰድ መብት የለውም። ከተጋባዦቹ መሃል ዕድሜው 25 የሚሆን ወጣት ጠበቃ የእሱን ምልከታ በተጠየቀ ጊዜ የሞትም ሆነ ዕድሜ ይፍታህ ብይን ግብረ ገባይ አይደሉም፣ ነገር ግን ከሁለቱ አንዱን መምረጥ ቢኖርብኝ በእርግጠኝነት ሁለተኛውን መርጣለሁ። ምንም ቢሆን ምን መሰንበት ከመሞት ይሻላል በሚል ሀሳቡን ሲሰነዝር በቤቱ ሞቅ ያለ ውይይት ተከፈተ። በነዚያ ጊዜያት አፍላ ወጣትና ስሜታ የነበረው የገንዘብ መኮንን በድንገት በስሜት ተሞልቶ ጠረጴዛውን በእጁ እየመታ ሐሰት፣ ሁለት ሚሊዮን አሲዛለሁ አንተ ለአምስት ዓመታት በብህትውና ተወስነህ አትቆይም፤ ወጣቱ ጠበቃ ላይ ጮሆበት። የምርህን ከሆነ አለ ወጣቱ ጠበቃ፣ ውርርዱን ገብቼበታለሁ፣ ነገር ግን አምስት ሳይሆን አስራ አምስት ዓመት እቆያለሁ። የገንዘብ መኮንኑ አስራ አምስት ዓመት ተስማምተናል ሲል በግርም ትጮኸ። ክቡራን ሁለት ሚሊዮን አስይዣለሁ። ወጣቱም ተስማምቻለሁ አንተ ሚሊዮኖችን አሲዝ፣ እኔም አርነቴን አሲዛለሁ በሚል መስማማቱን ገለጸ። ይህ ረቤለሽ ውርርድ ቀጥሏል። እንደዋዛ ሚሊዮናትን የሚያባክነ የገንዘብ መኮንን ውርርዱ ካሰበው በላይ አስደስቶታል። በራት ሰዓትም የገንዘብ መኮንኑ በደንብ አስብበት፣ ወጣቱ አሁንም ጊዜ አለ። ሁለት ሚሊዮን ለእኔ ከሳር ክዳን ላይ አንዷን ነዶ እንደመምዘዝ ነው። አንተ ግን ሶስት ወይም አራት ምርጥ ዓመታትን ከህይወት ላይ ማጣትህ ነው። ሶስት ወይም አራት ዓመታት ያልኩበት ምክንያት ከዛ በላይ መቆየት ስለማይቻልህ ነው። አንተ ደስታ የራቀ ወጣት፣ ወዶ መታሰር ተገዶ ከመታሰር በላይ ለመቋቋም የሚከብድ መሆኑን መዘንጋት የለብህም። በማንኛውም ጊዜ ወደ አርነት መውጣት የመቻልህ ሀሳብ በራሱ የስር ሕይወትህን ይመርዘዋል። ወዮ ላንተ በሚል ወጣቱ ላይ ተዘባበተበት። የገንዘብ መኮንኑ ከትዝታው በመመለስ ወዲያ ወዲህ ጎርደድ እያለ ራሱን ይጠያይቃል። የዚያ ውርርድ ፋይዳ ምን ነበር? ግን ያ ሰው የህይወቱን አስራ አምስት ዓመታት ማጣቱም ሆነ የኔ ሁለት ሚሊዮን ብር መወርወር ጥሩነቱ ምኑ ላይ ነው? የሞት ፍርድ ከድመ ይፍታህ ብይን መሻል ወይ መክፋቱንስ ማረጋገጥ ይችላል? አይችልም? ሁሉም ረቤለሽና ትርጉም አልባ ግብር ነበር። የገንዘብ መኮንኑ ዳግም ወደ ትዝታው በመመለስ ከዚያ ምሽት በኋላ የተፈጠረውን ያስታውስ ገባ። ወጣቱ በድብቅ ክትትል ስር ሆኖ ከባንከሩ ማረፊያ ታዛዎች በአንደኛው ውስጥ የእስር ጊዜያቱን እንዲገፋ ይወስንበታል። ለ15 ዓመታትም ከማረፊያ ታዛው ውጪ ላያልፍ፣ ሰዎችን ላያይ ወይም የሰው ድምፅ ላይሰማ፣ ደብዳቤም ሆነ ጋዜጣ ላይቀበል ስምምነት ላይ ደርሰዋል። የሙዚቃ መሳሪያና መጻሕፍት እንዲያገኝ ደብዳቤዎችን እንዲጽፍ ወይን እንዲጠጣና ትምባሆም እንዲያጨስ ተፈቅዶለታል። በስምምነቱ መሰረት ከውጭ ዓለም ጋር ግንኙነት ማድረግ የሚችለው ለዚሁ ዓላማ በተበጀች አነስተኛ መስኮት ይሆናል። መጽሐፍት፣ ሙዚቃ፣ ወይን የተመኘውን ነገር ሁሉ በሚፈልገው መጠን በጽሑፉ በማዘዝ ማግኘት ይችላል። መረከብ የሚችለው ግን በመስኮቷ ብቻ ነበር። ስምምነቱ ወጣቱ በጥብቅ ብህትውና ከህዳር 6863 በ6 ሰዓት እስከ ህዳር 6878 6 ሰዓት ድረስ ለ15 ዓመታት በዚያ እንዲቆይ የሚያስር ዝርዝርና ጥቃቅን ጉዳዮች ሳይቀሩ ተካተውበት ቀርበዋል። እስረኛው ስምምነቱን ለመጣስ ቢሞክር የስር ጊዜውን ለመጨረስ ሁለት ደቂቃዎች ሲቀሩት ቢሆንም እንኳ የገንዘብ መኮንኑ 2 ሚሊዮን የመክፈል ግዴታ ይነሳለታል። በመጀመሪያዎቹ የእስር ዓመታት እስረኛው በከፋ ብቸኝነትና ድባቴ እንደተሰቃየ አጫጭር ማስታወሻዎቹን በማየት መገንዘብ ይቻላል። የፒያኖ ድምፅ ያለማቋረጥ ከእስር ቤቱ ይሰማል። ወይንና ትንባሆም አልወሰድም። ወይን ይላል እስረኛው በጽሁፉ፣ ወይን ፍላጎትን ይቀሰቅሳል፤ ፍላጎቶች ደግሞ የግዞተኛ ክፉ ጠላቶች ናቸው። በዚያ ላይ ማንም በሌለበት ግሩም የወይን ጠጅ መጎንጨትን ያለ የሚያስከፋ ነገር የለም። ትንባሆውም የክፍሉን አየር ስለሚያበላሸው አላስፈለገውም። በመጀመሪያዎቹ ዓመታት የተላኩለት መጽሕፍት ቀለል ያለ ገጸ ባህርያት ያላቸው፣ ውስብስብ ሴራ ያላቸው የፍቅር ልቦወለዶች፣ ማራኪና አስደናቂ መሰል ታሪኮች ነበሩ። ሁለተኛው ዓመት ላይ ከእስር ቤቱ የሚሰማው የፒያኖ ድምፅ ተገታና እስረኛው ቆየት ያሉ የሙዚቃ ሥራዎች ብቻ እንዲመጡለት ጠየቀ። አምስተኛው ዓመት ላይ ከእስር ቤቱ ዳግም ሙዚቃ ይሰማ ጀመር። በመስኮት ውስጥ ያዩት እንደሚናገሩት በእነዚህ ሁሉ ዓመታት እስረኛው ከመብላት ከመጠጣት አልጋው ላይ ተጋድሞ ከማዛጋትና በብስጭት ብቻውን ከማውራት ውጪ ምንም አልሰራም። መጽሐፍትን አያነብም። አልፎ አልፎ ለመጻፍ ይቀመጣል፣ ለሰዓታት ይጽፋል፣ ማለዳ ላይ የጻፈውን በሙሉ ይቀዳድደዋል። ከአንድ ጊዜ በላይም ሲያለቅስ ተሰምቷል። በስድስተኛው ዓመት አጋማሽ ላይ ቋንቋ፣ ፍልስፍናና ታሪክ በርትቶ ማጥናት ጀመረ። የመጽሐፍ አቅርቦት ትዕዛዙ ለገንዘብ መኮንኑ ጫና እስኪሆንበት ድረስ እስረኛው ራሱን በላቀ ጉጉቱ ለጥናቱ ሰጠ። በአራት ዓመታት ውስጥ ስድስት መቶ የሚጠጉ ጥራዞች በጥያቄው መሠረት ቀረቡለት። በዚህ ጊዜ ነበር ገንዘብ መኮንኑ ቀጣዩ ደብዳቤ ከእስረኛው የደረሰው። ውድ ጠርናፌ፣ እነዚህን አረፍተ ነገሮች በስድስት ቋንቋዎች ጽፌ እልሃለሁ። ቋንቋዎቹን ለሚያውቁ አሳያቸው፣ እንዲያነቧቸውም አድርግ። አንድም ስህተት ካላገኙበት በግቢ ውስጥ አንድ ጊዜ መሳሪያ እንድትተኩስ እማጸንሃለሁ። ያ የተኩስ ድምፅ ልፋቴ በከንቱ እንዳልነበር ያስገነዝበኛልና። በዘመናት መሀል በመላው ምድር የነበሩ የበራላቸው ሁሉ የተለያዩ ቋንቋዎች ይናገሩ እንጂ በውስጣቸው አንድ አይነት ብርሃን ነው የሚቀጣጠለው። ኦ፣ ስለተረዳኋቸው አሁን ላይ ነፍሴ ምን ባለው ምድራዊነትን በሸሸ ሐሴት እንደተመላ ባወክልኝ። ገንዘብ መኮንኑ በግቢ ውስጥ ሁለት ጊዜ እንዲተኮስ አዘዘ። የእስረኛውን ፍላጎት ተሟላለት። ከአስረኛው ዓመት በኋላ እስረኛው ከጠረጴዛ ውልፍት ተሳይል ተቀምጦ ወንጌል ብቻ ማንበብ ያዘ። በአራት ዓመታት ውስጥ ስድስት መቶ ጥራዞችን በማጥናት የጠነቀቀ ሰው አንድ በቀላሉ መረዳት የሚቻል አነስተኛ ጥራስ ላይ አመት የሚጠጋ ጊዜ ሲፈጅበት ማየት ለገንዘብ መኮንኑ እንግዳ ሆኖበታል። ቀጥሎም ሥነ ፍጥረትና የሃይማኖት ታሪክ ጥናቱን ተያያዘው። በመጨረሻዎቹ ሁለት የእስር ዓመታት ውስጥ እስረኛው አንድም ሳያማርጥ አንዴ በተፈጥሮ ሳይንስ በመጠመድ በሌላ ጊዜ የባይሮን ወይም የሼክስፒርን ስራዎችን እያስመጣ በስፋት አነበበ። በተመሳሳይ ጊዜም የኬሚስትሪ የመድኃኒት አጠቃቀም መምሪያ፣ ልቦለድ፣ እንዲሁም የፍልስፍና ወይም የሥነ ፍጥረት መጣጥፎች እንደሚፈልግ የጠየቀባቸው ማስታወሻዎች ነበሩ። ንባቡን አንድ ሰው በባህር ሳለ መርከቡ ብትሰባበርበት ሕይወቱን ለማትረፍ ተስገብግቦ ምሰሶቹ ላይ በመንጠላጠል ስለ መዋኘቱ ጠቁሞታል። አዛውንቱ የገንዘብ መኮንን ይሄንን ሁሉ በትዝታው ሲያስታውስ ከቆየ በኋላ ነገ በ12 ሰዓት ነፃነቱን ይቀዳጃል። እንደ ስምምነታችንም ሁለት ሚሊዮን ልከፍለው ይገባል። ገንዘቡን ከከፈልኩት ግን ያከትምልኛል፣ ሙሉ በሙሉ መውደሜ ነው ሲል አሰበ። ከ15 ዓመታት በፊት ከሚያስበው በላይ ሚሊዮናት ነበሩት። አሁን ላይ ግን ካለበት ዳና ከንብረቱ የቱ እንደሚልቅ ራሱን መጠየቅ እንኳ አፈርቷል። ተስፋ አስቆራጭ በነበረው የግብይት ስርዓት መቆመሩ ዓመታት በገፉ ቁጥር የተጋነነ ጥርጣሬና ስሜታዊነቱን መግታት አለመቻሉ ተዳምረው ኩሩ፣ ደፋርና በራሱ የሚተማመነውን ሚሊዮነር ቀስ በቀስ መዋለ ንዋዩን ባፈሰሰበት ሁሉ በመነሳትና መውደቅ የሚንገዳገድ መካከለኛ ደረጃ ያለው የገንዘብ መኮንን አድርጎት ነበር። አዛውንቱ የተረገመ ውርርድ ሲል አንገቱን በተስፋ መቁረጥ እንደ ደፋ አልጎመጎመ። ለምንድን ነው ያ ሰው ያልሞተው? አሁንም ገና አርባ ዓመቱ ነው። እያንዳንዷን ሳንቲሜት ጠራርጎ ይወስዳል፣ ያገባል፣ ህይወትን ያጣጥማል፣ በግብይት ይቆምራል። እኔ እንደ ነዳይ በቀናት ወደ እሱ ሳማትርና፣ ለደስተኛ ሕይወቴ ባለ እዳህ ነኝ፣ ግድ የለህም ልርዳህ የሚል ቃሉን ሰርክ እየሰማሁ መኖሬ ነው። አይሆንም፣ በጣም በዛ። ከክስረትና ሀፍረት መዳኛ አንደኛው መንገድ የዚያ ሰው ሞት ነው። ባንከሩ የዘጠኝ ሰዓት ደውል ሲያቃጭል አደነበጠ። ሁሉም ሰው በቤት ውስጥ ተኝቷል። ከዛፎቹ ሹሹታ ድምፅ በቀር ከውጭ ምንም ነገር አይሰማም። እሳት ከሚቋቋም ካዝናው ውስጥ ለ15 ዓመታት ከፍቶት የማያውቀውን በር ቁልፍ በማውጣት ካፖርቱን ደረብ አድርጎ ድምፅ ላለማሰማት እየተጠነቀቀ ከቤት ወጣ። ጊቢው ቀዝቅዞ ጨልሟል። ዝናቡም ይጥላል። ቆርጦ የሚጥል ነፋስ ጊቢውን በማተራመስ ዛፎቹን ረፍት ነስቷቸዋል። የገንዘብ መኮንን አይኑን ቢያማትርም ዛፎቹንም፣ ነጩንም ሐውልት፣ የማሰሪያ ታዛውንም ሆነ ዛፎቹን ማየት አልቻለም። የማሰሪያ ታዛው ወደሚገኝበት ቦታ በማምራት ጠባቂውን ሁለት ጊዜ ጠራው። ምላሽ ግን አልነበረም። በእርግጠኝነት ጠባቂው ከባዱን አየር ለመጠለል በማብሰያ ቤት ወይም በችግኝ ማፊያው ቤት ውስጥ ተኝቷል። አዛውንቱ እቅዴን በወኔ የመጽሐፍ ከቻልኩ ጥርጣሬዎች ሁሉ በመጀመሪያ የሚወድቁት በጠባቂው ላይ ይሆናል በማለት እያውጠነጠነ ደረጃና በሩን በድንግዝግዝ ውስጥ በዳበሳ በማሰስ ወደ እስር ታዛው ውስጥ ዘለቀ። ከዚያም ወደ አንድ አነስተኛ መተላለፊያ እያቀና ክብሪት ለኮሰ። በዚያ አንድም ፍጡር የለም። መተኛ የሌለው የአልጋ አውታር፣ በጥግ በኩል ደግሞ ከብረት የተሰራ የማብሰያ ምድጃ ይታያል። ወደ እስረኛው ክፍል የሚያመራው በር ክርችም እንደነበር ቆይቷል። የተለኮሰው ክብሪት ሲጠፋ አዛውንቱ ተደናብሮ በትንሿ መስኮት አማተረ። በእስረኛው ክፍል ውስጥ ደብዘዝ ያለ የሻማ ብርሃን ይታያል። እስረኛው ጠረጴዛ ባለው ወንበር ላይ ተቀምጧል። ከጀርባው ከራዝ ጸጉሩና ከእጆቹ በቀር ምንም የሚታይ ነገር አልነበረም። በጠረጴዛውና በምንጣፉ ላይ መጽሐፍት ተገላልጠው ተቀምጠዋል። አምስት ደቂቃዎች አለፉ። እስረኛው ግን ንቅ ንቅ አላለም። የ15 ዓመታት እስር በእርጋታ መቀመጥን አስተምሮታል። የገንዘብ መኮንኑ መስኮቱን በጣቱ መታ አደረገው። እስረኛው አሁንም ምንም እንቅስቃሴ አላሳየም። ባንከሩ የበሩን ክርችም በጥንቃቄ ካላቀቀ በኋላ ቁልፉን ቀዳዳው ውስጥ ከተተው። የዛገው ቁልፍ እንደ መከፈት ሲል በሩ የሚሳጠጥ ድምፅ አሰማ። ባንከሩ እግር ኮቴና የግርምት ሲቃ ጠብቆ ነበር። ነገር ግን አሁንም ክፍሉ ፍጹም ጸጥታ እንደሰፈነበት ሦስት ደቂቃዎች አለፉ። ለመግባት ወሰነ። በጠረጴዛው ዙሪያ ተራ የማይመስል ሰው በእርጋታ ተቀምጧል። አጥንቱ በቆዳው ላይ ያገጠጠ እንደ ሴት ጸጉር የወረደና በፂም የተሸፈነ አጽም መስሏል። ፊቱ ወደ ቢጫነት ገርጥቶ አፈር መስሏል። ጉንጮቹ አልቀው ተሰርጉደዋል። ጀርባው ረዝሞ ቀጥኗል። የሸበተ ጭንቅላቱን የደገፈው እጁ እጅግ ቀጥኖ ለማየት ያስፈራል። ጸጉሩ ወደ ግራጫነት ተቀይሮ የመነመነና ያረጀ ፊቱን ላስተዋለ አርባ ዓመቱ ብቻ እንደሆነ ለማመን ይከብዳል። እንደተኛ ነበር። ካዘነበለው ራሱ ፊት ለፊት በግሩም የእጅ ጽህፈት አንዳች ነገር የተጻፈበት ወረቀት ጠረጴዛ ላይ ያስቀምጧል። ምስኪን ፍጥረት ሲል አሰበ። የገንዘብ መኮንኑ፣ ይህን ጊዜ እኮ ተኝቶ ስለ ሚሊዮናት እያለመ ይሆናል። ይህን ግማሽ በድን ሰው አልጋው ላይ ወርውሬ በትራሱ ጥቂት ማፈን ብቻ ነው የሚጠበቅብኝ። የትኛውም ጥንቁቅ ባለሙያ ተጠቅቶ መሞቱን ሊደርስበት አይቻለውም። ነገር ግን መጀመሪያ እስቲ ምን እንደጻፈ እናንብ። የገንዘብ መኮንኑ ወረቀቱን በማንሳት ማንበብ ቀጠለ። ነገ በ12 ሰዓት ነፃነቴንና ከሌሎች ሰዎች የመገናኘት መብቴን መልሼ ይቀዳጃለሁ። ነገር ግን ይህንን ክፍል ትቼ ከመውጣቴና ፀሐይ ከማየቴ በፊት ጥቂት ነገሮች ማለት እንዳለብኝ ተሰምቶኛል። በንጹህ ህሊና በሚያኝ ፈጣሪ ፊት የምነግርህ ቢኖር ነጻነትን፣ ህይወትን፣ ጤንነትንና በመጽሐፍቶችህ ውስጥ ጥሩ የተባሉት ዓለማዊ ነገሮችን ሁሉ እንደናኳቸው ነው። ለአስራ አምስት ዓመታት ያህል ምድራዊ ሕይወትን በትጋት አጠናሁ። እርግጥ ነው ምድርንም አላየሁም፣ ሰዎችንም አልተገናኘሁም። ነገር ግን በመጽሐፎቹ ውስጥ ግሩም መዓዛ ያለው ወይን ጠጥቻለሁ፣ ዜማን አዚም ያለሁ፣ በዱር ሆኜ አጋዘንና ድብ አድኛለሁ። ከሴቶች በፍቅር ወድቄ ያለሁ። ውበታቸው እንደ ደመና ሆኖ በግጥሞች ውስጥ በባለቅኔዎች አስማት የተፈጠሩ ሴቶች በሌሊት እየጎበኙኝ ህሊናዬን በሐሴት የሚያሰክር ተረኪያን ሾካሽኩልኝ ነበር። በመጽሐፎቹ ውስጥ ወደ ኤልበርዝ እና ወደ ሞንት ብላንክ ተራራ ጫፎች ደርሻለሁ። ከዛም ሆኜ ፀሐይ ስትወጣ ይቻለሁ። ምሽት ላይም እንዲሁ ሰማይንና ውቅያኖሶችን ተራሮችን የወርቅ አዝራር ስታለብሳቸው ተመልክቻለሁ። መብረቅ ከበላይ ባርቆ ማዕበሉ ደመናን ሲያጸዳ ይቻለሁ። አረንጓዴ ደኖችን፣ ሜዳዎችን፣ ወንዞችን፣ ሐይቆችን፣ ከተሞችን አየሁ። የሴዊኖዎችን ዝማሬ የእረኞችንም የዋሽንት ዜማ በዚያ ሰምቻለሁ። ስለ ፈጣሪ ሃሌዮ ለእኔ ለመንገር ከሰማይ የወረዱ አጋንንትን ክንፍ ለመንካት ቻልኩ። በመጽሐፍቱ ውስጥ ራሴን ወረወርኩ። ታምራትን አደረኩ። ከተሞችን አቃጥያ አወደምኩ። አዲስ ሃይማኖት ሰበኩ። መንግስታትን ሁሉ ረታሁ። መጽሐፍቶችህ ጥበብ ሰጡኝ። በሰው ልጅ የማያርፍ ሀሳብ የተፈጠረ እውቀት ሁሉ በትንሿ አእምሮ ታጭቋል። ከሁላችሁ የላቀሁ ብልህ መሆኔን አውቃለሁ። እናም መጽሐፍቶችህን ንቄያለሁ። ጥበብና የዚህን ዓለም ጸጋዎች ንቅ ያለው ሁሉም ረቤለሽ ታይቶ ጠፊ ቅዠትና እንደ ሚራዥ የሚያሳስት ነው። ኩሩ፣ ብልህና ጤናማ ልትሆን ትችላለህ። ነገር ግን መሬት ስር ጉድጓድ ከሚምስ አይጥ በማይሻል ሁኔታ ሞት ከምድር ገጽ ላይ ያጠፋሃል። ትውልድህ፣ ታሪክህና የማይሞት ችሎታ ሳይቀር ከምድር ሉል ጋር በአንድ ይቃጠላል ወይ እንደ በረዶ ይጋገራል። እንግዳ የሆኑ ክስተቶች ተፈጥረው እንቁራሪትና እንሽላሊቶች በፖምና ብርቱካን ዛፎች ላይ ቢበቅሉ ወይም ጽጌረዳ አበቦች ያላበው ፈረስ ያህል መሰንፈጥ ቢጀምሩ የሚያስገርምህን ያህል እኔም ሰማይን በምድር በምትለውጠው በአንተ ተገረማለሁ። አንተን መረዳት አልፈልግም። የምትኖርበትን ሁሉ እንዴት እንደናኩት ለአንተ በተግባር ለማረጋገጥ ያኔ የገነትን ያህል አልሞ የነበረው ዛሬ ግን የናኩትን ሁለት ሚሊዮን ትችዋለሁ ገንዘቡን የማግኘት መብቴን ራሴን ለመንፈክ ስልም ከተወሰነው ጊዜ አምስት ሰዓት ቀድሜ ከዚህ ወጥቼ እሄዳለሁ። የገንዘብ መኮንኑ ይህንን አንብቦ ሲጨርስ ወረቀቱን ጠረጴዛው ላይ በመተው ባይተዋሩን ሰው ግንባሩ ላይ ስሞት ሲያበቃ እያነባ ከእስር ቤት ወጣ። ከዚህ ቀደም በግብይት ጊዜ በከባዱ ከስሮ እንኳ የዚህ አይነት ረቤለሽ መሆን ስሜት ተሰምቶት አያውቅም። ቤቱ እንደደረሰ አልጋው ላይ ጋደም ቢልም እንባና መከፋቱ ለሰዓታት ከእንቅልፉ ነጥለውት ቆየ። በቀጣዩ ማለዳ በድንጋጤ ፊቱ የገረጣው ጠባቂ ሲሮጥ መጥቶ በቅጽሩ ታስሮ የኖረው ሰው በመስኮት ተንጠላጥሎ ወደ ግቢው በመውጣት ወደ መውጫ በሩ አምርቶ እንደተሰወረ ነገረው። የገንዘብ መኮንኑ ከአሽከሮቹ ጋር ለአንድ ጊዜ ወደ እስር ቤቱ በማምራት የእስረኛውን መኮብለል አረጋገጠ። አላስፈላጊ አሉባልታ እንዳይዛምበት ለመከላከል ሲል የሚሊዮኖቹ ውርርድ የተሻረበትን ወረቀት ከጠረጴዛው ላይ አንስቶ ወደ ቤቱ በመሄድ እሳት በሚቋቋመው ካዝናው ውስጥ ቆለፈበት። ውርርዱ፣ ከአንቷን ቼሆፍ ሱራፌል አየለ ወደ አማርኛ እንደመለሰው።